ሆአ መገፋቴን ተመልከች ለመናይን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ጦቢት ምዕራፍ አስራ ሁለት ለሩፋኤል የታሰበ የአገልግሎት ዋጋ። ከዚያ በኋላ ጦቢት ጦብያን ጠርቶ ልጅ ሆይ ካንተ ጋር የሄደ የዚህን ሰው ደመወዙን እይለት ዳግመኛም ትጨምርለት ዘንድ ይገባል አለው። ጦብያም አባቱን እንዲህ አለው፣ ያመጣሁትን የገንዘቤን እኩሌታ ስንኳ ብሰጠው የሚጎዳኝ የለም ወደ አንተ በደህና መልሶኛልና ሚስቴንም ፈውሷታልና ብሩንም አምጡትልኝ አምጡልኝ። እንዲህም አንተን ፈውሷልና። አባቱም እውነት ተናገርክ አለው። ያንም መልአክ ጠርቶ እንዲህ አለው፣ ከአንተ ጋር ከመጣችሁት ሁሉ እኩሌታውን ይዘህ በደህና ሄድ። ሩፋኤልም ያን ጊዜ ሁለቱን ሁሉ ጠራቸው፣ ገለል አድርጎም እንዲህ አላቸው። እግዚአብሔርን አመስግኑት፣ ለእርሱም ተገዙ፣ በስሙ ምስጋና አቅርቡ። ስላደረገላችሁ በጎ ነገር ሁሉ በሰው ሁሉ ፊት እመኑት። እግዚአብሔርን አመስግኑት፣ ስሙንም አመስግኑ፣ የእግዚአብሔርንም ስራ በክብር ተናገሩ፣ ተአምራቱንም ግለጡ። እርሱንም ከማመስገን ችላ አትበሉ። የመንግሥትን ምስጢር ሊሰውሩት፣ የእግዚአብሔርንም ሥራ ግን በክብር ሊገልጡት ይገባልና መከራም እንዳታገኛችሁ በጎ ስራንም ስሯት። ጸሎት ከጾም፣ ከምጽዋትም ከጽድቅ ጋር መልካም ነው። ከብዙ የአመፅ ገንዘብ ጥቂት የእውነት ገንዘብ ይሻላል። ወርቅንም ከማደለብ ምጽዋት መስጠት ይሻላል። ምጽዋት ከሞት ታድናለች፣ ከኃጢአት ሁሉ ታነጻለች። ጽድቅና ምጽዋትን የሚያደርጉ ሁሉ ለራሳቸው ሕይወትን ይሞላሉ። የሚበድሉ ግን ሕይወታቸውን ይጥሏታል። እነሆ ነገሩን ሁሉ ከእናንተ አልሰወረም። የመንግሥትን ምስጢር ሊሰውሩ የእግዚአብሔርንም ሥራ ግን በክብል ሊገልጡ መልካም እንደሆነ እነግራችኋለሁ። እነሆ አንተና ምራትህ ሣራ በጸለያችሁ ጊዜ የልመናችሁን መታሰቢያ እኔ በቅዱሳን ፊት አቀረበው። አንተም ሬሳ በቀበረህበት ጊዜ ያን ጊዜ እኔ ካንተ ጋር ነበርኩ! ችላ ባልልህ ጊዜ ምሳሃንም ትተህ በተነሳ ጊዜ እሬሳንም ትቀብር ዘንድ በሄደ ጊዜ በጎ ሥራንም መስራትንም ባልዘነጋ ጊዜ እኔ ካንተ ጋር ነበርኩ። አሁንም ጌታዬ እግዚአብሔርን አንተን አድነህ አዳነህ ዘንድ አድንህ ዘንድ ምራትንም ሣራንም ከሐዘኗ አረጋጋት ዘንድ ላከኝ። የቅዱሳን ጸሎት ከሚያሳርጉ በገናናውና በቅዱስ ጌትነቱ ፊት ከሚያቀርቡ ሰባቱ ቅዱሳን መላእክት አንዱ መልአክ እኔ ሩፋይል ነኝ አላቸው። ይህንንም ሰምተው ሁለቱ ደነገጡ፣ ፈርተዋልና በግንባራቸው ወደቁ። መልአኩም እንዲህ አላቸው፣ አትፍሩ። ነገር ግን አምላካችሁ እግዚአብሔርን ፍሩ። እግዚአብሔርንም ፈጽማችሁ አመስግኑት፣ ምስጋና ለእኔ አይገባኝምና ነገር ግን የአምላካችሁ ፈቃድ አመጣኝ። ስለዚህ በዘመናችሁ ሁሉ ለዘላለሙ እግዚአብሔርን አመስግኑት። እኔም ተገለጥኩላችሁ፣ ነገር ግን እይታን አያችሁ እንጂ ከእናንተ ጋር አልበላሁም፣ አልጠጣሁም። አሁንም በእግዚአብሔር እመኑ፣ ወደ ላከኝም ወደ ላይ ይወጣለውና ይህን ሁሉ በመጽሐፍ ጻፉት አለ። ያን ጊዜ ተነስቶ ሄደ። ከዚያ በኋላም አላዩትም። የእግዚአብሔር መልአክ ስለተገለጸላቸው ገናና ድንቅ በሚሆነው በእግዚአብሔርም ሥራ ሁሉ አመኑ። መጽሐፈ ጦቢት ምዕራፍ አስራ ሶስት ጦቢት ለእግዚአብሔር ያቀረበው ምስጋና። ጦቢትም የደስታ መጽሐፍን ጻፈ፣ እንዲህም አለ። ለዘላለም ሕያው የሚሆን መንግስቱ ለዘላለም የሆነ እግዚአብሔር ይመስገን። እርሱ ይረግፋል ይቅርም ይላል። እርሱ ወደ ሲኦል ያወርዳል ያወጣልም። ከእጁም የሚያመልጥ የለም። እናንተ የእስራኤል ልጆች ሆይ እርሱ በመካከላችሁ በበተነን በአሕዛብ ሁሉ ፊት ተገዙለት። በዚያም ገናናነቱን ገለጠላችሁ በሰው ሁሉ ፊትም አከበሩት። እርሱ ጌታችን ነውና፣ እርሱ እግዚአብሔር ለዘላለም አባታችን ነውና በኃጢአታችን ይገርፈናል፣ ዳግመኛ ይቅር ይለናል። በመካከላችንም ከበተነን ከአሕዛብ ሁሉ ይሰበስበናል። በፊቱ እውነትም ትሠሩ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ወደ እርሱ ከተመለሳችሁ ያን ጊዜ እርሱ ወደ እናንተ ይመለሳል፣ ፊቱንም ከእናንተ አይሰውርም። ከእናንተ ጋር ያደረገውን ታላቅ ታያላችሁ። በፍጹም ልባችሁ በፍጹም ነፍሳችሁ እመኑበት። ጻድቅ እግዚአብሔርን አመስግኑ። የዘላለም ንጉሥ በተማረካችሁበት ሀገር ከፍ ከፍ አድርጎት። እኔም በተማረኩበት ሀገር አምንበታለሁ። ኃጢአተኞች ለሆኑ ለአሕዛብ ኃይልና ገናናነቱን እናገራለሁ። እናንተ ኃጢአተኞች ተመልሳችሁ በፊቱ እውነትንም ስሯት። ወደ ድዋን፣ ቸርነትንም ለእናንተ ያደርግላችሁ እንደሆነ ማን ያውቃል? ፈጣሪዬ ከፍ ከፍ አደርገዋለሁ፣ ሰውነቴንም የሰማይን ንጉሥ እግዚአብሔርን ታመሰግነዋለች። ገናናነቱ በሁሉ ዘንድ እናገራለሁ። ቅዱስ ከተማ ኢየሩሳሌም ሆይ በልጅሽ ኃጢአት በመከራ አይቀስፍሽም። ዳግመኛም ደጋግ ለሆኑ ልጆችሽ ይራራላቸዋል። በበጎ ስራ ለእግዚአብሔር ተገዢ በአንቺም ዘንድ ድኳን በደስታ እንድትሰራ የዘላለሙንም ንጉሥ አመስገኚ። በዚያም ያሉ የተማረኩ ሰዎችም ደስ ይላቸዋል። በዘላለማዊ ትውልድም ሁሉ የተጠሉ በአንቺ ምክንያትም ይወደዳሉ። ብዙ አሕዛብ ከሩቅ ወደ ፈጣሪ እግዚአብሔር ስም ይመጣሉ፣ ለሰማይ ንጉሥ እጅ መንሻን ያመጣሉ። ትውልድ ሁሉ ያመሰግኑታል። ለስም ምስጋና ያቀርባሉ። የሚጠሉ ሁሉ የተረገሙ ናቸው። የሚወዱ ሁሉ ግን ለዘላለም የተባረኩ ናቸው። በጻርቃን ልጆች ደስ ይልሃል አቤቱ፣ በአንድነት ተሰብስበው የጻርቅን ጌታ አንተን ያመሰግኑታልና። የሚወዱ ብፁዓን ናቸውና በሰላምም ደስ ይላቸዋል። ስለ መከራ የሚያዝኑ ሁሉ ብፁዓን ናቸው። ክብርህን ሁሉ አይተው በአንተ ደስ ይላቸዋልና ለዘላለሙ ደስ ይላቸዋል። ሰውነቴ ገናና ንጉሥ እግዚአብሔርን ታመሰግነዋለች። ኢየሩሳሌም ሰንፒር በሚባል እንቁ ትሰራለችና ግድግዳዋ በመርገድና በከበረ እንቁ አዳራሿና በሮቿ በጠራ ወርቅ ይሰራሉና የኢየሩሳሌም አደባባይም በቢሬሊ በአትራኮስ እንቁና በሶፎር እንቁ ይሰራሉና በጎዳናው ሁሉ ሃሌሉያ ይላሉ። እያመሰገኑ እንዲህ ይላሉ፣ እግዚአብሔር ለዘላለም እስከ ዘላለም ይመስገን። መጽሐፈ ጦቢት ምዕራፍ 14 የጦቢት የመጨረሻ ምክር። ከዚያ በኋላ ጦቢት ከመጸለይ ዝም አለ። ዓይኑም በጠፋ ጊዜ ሃምሳ ስምንት አመት ሆኖት ነበረ። ከስምንት አመት በኋላ አየ። ምጽዋትን መጸወተ ጌታ እግዚአብሔርን መፍራቱንም ጨመረ፣ በእርሱም አመነ። ፍጹም አረጀ። ልጁንና የልጆቹንም ልጆች ጠራቸው፣ እንዲህ አላቸው፦ አርጅቻለውና ለሞትም ደርሻለውና ልጆችን አምጣቸው። ልጄ ወደ ሜዶን ሂድ፣ ትጠፋ ዘንድ እንዳላት ነብዩ ዮናስም በነነዋይ የተነገረውን ነገር ሁሉ አውቃለሁና በሜዶን ግን እስከ ዘመኑ ድረስም ሰላም ይሆናል። ወንድሞቻችን ከተባረከች ምድር ሁሉ ወደ ሀገሩ ይበተኑ ዘንድ አላቸው። ኢየሩሳሌምን ምድር በዳ ትሆናለች፣ በእርሷም ያለ እግዚአብሔር ቤት ይቃጠላል። እስከ ዘመኑ ድረስም ምድር በዳ ይሆናል። ዳግመኛ እግዚአብሔር ይቅር ብሎ ወደ ሀገራቸው ይመልሳቸዋል። ማደሪያው ቤተ መቅደስም ይሰራሉ። የዘመኑ ቁጥር እስከሚፈጸም ነው እንጂ እንደ ቀደሙ አይደለም። ከዚያ በኋላ ከተማረኩበት ይመለሳሉ። ኢየሩሳሌምንም በክብር ይሰሯታል። በእርሷም የእግዚአብሔር ቤት እስከ ልጅ ልጅ ዘመን ድረስ በእብነ በረድ ይሰራሉ። አሕዛብ ሁሉ በእውነት ወደ እርሱ ይመለሳሉ፣ እግዚአብሔርንም ይፈሩታል፣ ጣዖቶቻቸውንም ይጥላሉ። አሕዛብ ሁሉ እግዚአብሔርን ያመሰግኑታል፣ ሕዝቡም በእርሱ ያምናሉ። እግዚአብሔርም ወግኖቹን ከፍ ከፍ ያደርጋቸዋል። በእውነት በቅንነት እግዚአብሔርን የሚፈሩ ሰዎችም ሁሉ ደስ ይላቸዋል፣ ለወንድሞቻችሁም ቸርነት ያደርጋሉ። ልጄ ሆይ አሁንም ከነነዋይ ውጣ፣ ነብይ ዮናስ የተናገረውን ነገር በግድ ይደረጋልና። አንተ ግን ትእዛዛትን ሕጉንም ጠብቅ። ይቅርብ አይሆን በጎ ይደረግል ዘንድ እውነትን ውደድ። አክብረህ ቅበረኝ፣ እናትህንም ከኔ ጋር ቅበራት። ልጄ በነነዋይ አትቆይህም። ሀማ በዘመድህ በአኪ አክሮስም ያደረገውንም ከብርሃን ወደ ጨለማ እንዳገባው ፍዳውንም እንደተቀበለ አኪ አክሮስንም እንደ ዳነ እይ። እርሱ ግን ፍዳውን ተቀበለ። እርሱ ወደ ጨለማ ወረደ። ምናሴ ምጽዋትን አደረገ እውነትም አደረገ፣ ከመከሩበት ሞትም መቅጸፍትንም ዳነ። ሀማ ግን በዛች ወጥመድ ወደ ቀና ሞት ሞተ የጦቢት እና የሚስቱ ሞት አሁንም ልጄ ምጽዋት የምታደርገውን እይ ከሞት ታድናለች ታጸድቃለች ጦቢትም ይህንን ተናግሮ ሞተ ባልጋው ላይ ሰላም ነፍስ ከስጋው ተለየች መቶ ሀምሳ ስምንት አመትም ሆኖት ነበረ። በክብርም ቀበሩት። እናቱ ሀናም በሞተች ጊዜ ከአባቱ ጋር ቀበራት። ጦቢያም የሚስቱንና የልጆቹ ጋር አማቱ ራጉኤል ወዳለበት ወደ ባናጥ ሄደ። ራጉኤልና ሚስቱ አድናንም አርጅተው ሞቱ። አማቶቹንም አክብሮ ቀበራቸው። ገንዘባቸውን ሁሉ ወረሰ። የአባቱን የጦቢትን ገንዘብ ወረሰ። ጦቢያም በ127 ዓመቱ ሞተ። የሜዶን ክፍል በምትሆን በባጥናም ተቀበረ። አባቱም እንደነገረው ሳይሞት የነነ ዋይን ጥፋት ሰማ። ናቡከደጸርም አሃ ሻዊሮስም የነነ ዋይን ጥፋት ሰምተው ደስ አላቸው። የጦቢትና የልጁ የጦቢያ ነገርም ተፈጸመ። ለእግዚአብሔር ለዘላለም ክብር ምስጋና ይገባዋል። አሚን።